የተረዳሽበት መንገድ ደስታሽ ማደስታዬ ነው ያቃተኝ። መለቱ ነው ባይ ባይ ቀን ሲጎር ኖርማሊ ከሄድ ካልፈልግም አይነት መልእክት ያለው ንግግር ነው። አንተ ፍላጎቱ ካለ ደግሞ እኔ ልገድብ አልችል። አንተ መሄድ መብት ነው። አላገባም ኖርማሊ ከሄድክ ካልፈልግህም አይነት መልእክት ያለው ንግግር ነው። ይጠና አንተ ፍላጎቱ ካለ ደግሞ ልገድመህ አልችልም። አንተ መሄድ መብትህን አላገባም። ነገር እንዴት እንደ ማለት እኔ ከሀገር ከወጣሁ የእኔ እና አንቺ ፍቅር እዚህ ጋር ቆማል ማለት ነው። እኔው ምን አይነት ስሜት እየሰማኝ ነው ታውቂያለሽ? ኖርማሊ ከሄድ ካልፈልግም አይነት መልክት። ሰላም ሰላም፣ ወድና የተከበራችሁ የለምቱ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ አላችሁ ልኛል? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ እንዲሁም ሰብስክራይብ ላይክ እያደረጋችሁ ገባገባ በሉ ማለት ነው ኔ እንዴት ናችሁልኝ ሰላም ናችኋል እና ዛሬ በአዲስ ቪዲዮ ከች ብዬ ላችኋለሁ ማለት ነው የዛሬ ቪዲዮ ደግሞ ያው አሁን እንደምትወዳቸው ትንሱዬና አላዘርን ተከስተዋል ማለት ነው ውድ ቤተሰቦቼ ዛሬ ግን በሚያሳዝንና በጣም እንትን በሚነገር ነው የመጡት በጣም እንወዳቸው እና የምናከብራቸው የፍቅር ተምሳሌት የሆኑት እነዚህ ሁለት ጥንዶች በጣም ደስ የሚሉት እና ዛሬ ፍራንክ ይሁን ምን ይሆን ባናቅም ብቻ በትንስ ይጨክናል፣ ጨክኖ ወደ ውጭ ይሄዳል ብዬ አላስብም። ከምር እንዴ እንደዛ የማይተማመኑ ለሰከንድ ራሱ ተለያይተው የሚነፋፈቁ ሰዎች እንደዚህ በአንዴ ሀገር ውጭ ይሄዳለሁ ማለት እኔ እንጃ። ለእኔ በጣም እንትን ነው። ግን እሷም ያው ለምን ትሄድብኛለህ እኔን ለቀ፣ መለወጥን ከፈለግን እኮ እዚህ እንለወጣለን ብላ እሷም በቃ በጣም ብቅር ብሏታል ትንስዬ ያው ስለምትወደው ስለምታፈቅረው ያው ታገር ርቁ አይደለም እንደዚህ እዛው እዛው ራሱ የሚነፋፈቁ ታገር ወጥተው እንኳን እንደዚህ ፍቅር እንደዚህ በቀጠል በጣም ይከብዳል። ያው እንዲ በእንዲሁ በንትን ለምሳሌ በቃ የሆነ አስገዳጅ ነገር ካልሆነ በስተቀር በጣም ገባን ነው ፍቅር ተራርቁ ፍቅር ማለት ነው። እና ያው እሷ ደግሞ በጣም ቅር ብሏት ራሷን በቃ እንደሌላ ጊዜ ማትስቅ ማትጫወትም፣ በጣም ቅር ትሰኛለች። እሱም ያው ለምን ትከፍብኛለች? ለምንድን ነው እንደሌላ ጊዜ ማትጫወች ፈገግ ማት እያላት፣ በጣም እንትን እያላት ነበር። እሷም በቃ ምንም ውስጣ ደስተኛ አይደለችም። ለምን ትሄዳለህ እኔ ለቀስ እንዲያው በቃ ለምን እያለች በጣም ውስጧ እንትን እያለች በቃ፣ ያለ ሆዷ ችግር የለም ሂድ ይሳካል፣ ያሰብ ከሆን ይሳካል ምናምን እያለች እሷም በጣም ያለ ሆዷ ማለት ነው። እንደዛ እያለችው ነበር እና ያው እሱም ለምን እንደዚህ ትይኛለሽ? የሌላ ጊዜው ጸባይሽ እኮ አይደለም እንደዚህ የምትይኝ እያለሱም አልተወጣለትም። ያው እሱ ደግሞ በዚህ መልኩ መሄድ የለበትም አላዘር አንተ በእንደዚህ መልኩ መሄድ የለብህም። በንስ እንኳን ይዛሀት ብትሄድ ኦኬ ይዛሀት ሂድ። ተለያይታቸው መኖር ተለያይታቸው መኖር ጥሩ አይደለም። ይሁን ነገር ሊከሰት ይችላል። ስለዚህ አብሮ ብትሄዱ ደስ ይለኛል። እንደኔ አብሮ ሄዱ የምትሄዱበት ቦታ ሁለታችሁም ተያይዛችሁ መሄድ አለባችሁ ማለት ነው። እንደዚህ ተራርቆ ፍቅር በጣም ከባድ ነው ማለት ነው። እሷ ብቻ አትችልም ስለምትወድ ስለምታፈቅደ ነው። እንደዚህ ራሷን የከፋት ማለት ነው። ይህን ደግሞ እንዲከፋት አንፈልግም። እንደው ፍራንክም ከሆነ እንደዚህ መሆን አይቻልም ማለት ነው። ምንድነው ፍራንክ ምታርጉበት አጣ። እንዲህ እንደ በዚህ መልኩ ፍራንክ ማድረግ ይቅርብህ፣ እውነትም ከሆነ ይዛ ሀቲድ ትንስዬን አታስከፋት። ይዛ ሀቲድ ማለት ነው። እና በጣም ነው እንደዚህ አብሮ ስትመጡ አብሮ ስትጫወቱ አብሮ እንዲህ ፍሪ ስትሆኑ ደስ ይበል። እንደዚህ ሲደብርባቸው አያምርም። በጣም የፍቅር ተምሳሌቶች ናቸው እናንተ። በብዙ ሰው ነው የሚወዳችሁ የሚያከብራቸው። ስለዚህ በአንዴ እንደዚህ አታርጉ። ደግሞ ያው ትንሽ በእናንተ ትንሽ እንጽናናለን ማለት ሌሎችስ፣ እንኳን የፍቅር የውሸት የውሸት ነው፣ ሌሎቹ የፍቅር የውሸት ግን፣ በእናንተ ደግሞ ብዙ ነገር ልንማር እንችላለን። እንደ በፊቱ አሪፍ አሪፍ ቪዲዮ ስሩልን፣ አሪፍ አሪፍ ነገር ስሩልን እንጂ እንደዚህ በሚያሳዝን ነገር አትምጡ ማለት ነው። ደስ በሚለው መልኩ እንደ በፊቱ እንደዛ እየሳቃችሁ እየተጫወታችሁ ነው መንጠት ያለባችሁ። ዛሬ ግን በጣም ሰው ተከፍቷል። ለቃትም አትሂድ እየተባልክ ነው በኮሜንት ብዙዎቻችሁ። አትሂድ ለቃት አዲት አይ ክፋት እንደዚህ መሆን የለበትም እየተባለ ነው ማለት ነው። እና አንተም ቢሆን በቃ ሰውን ማክበር አለብ እሷንም ማክበር አለብህ ያለች እሺ ማለት ያው። መቀየር ከፈለክ እዚሁ እየሰራችሁ እዚሁ ያላችሁበት መስራት ይችላላችሁ፣ ትቀየራላችሁ ግን ተራርቁ ፍቅር በጣም ከባድ ነው እንደ እኔ ያው ባትሄድና እዚሁ ብትሰሩ እዚህ ኑሯችሁን ብትቀጥሉ ደስ ይለኛል ብዬ ነው ማስበው እና ምን ትላላችሁ እናንተስ እስኪ አትሄድ የምትሉ ኮሜንት ላይ አሳውቁ ማለት በጣም ነው የምንወዳቸው የምናከብራቸው ማለት ነው እንደዚህ ሆነ እሷም ከፍቷት ያለ ሆዷ በቃ ሄድ ችግር የለውም እያለች እሷም በጣም እየከፋት ነበር። እንደዚህ ከሚከፋት ደግሞ አስባችሁታል? እንደዚህ ከሚከፋት አብሮ ቢሄዱና አብሮ ቢሰሩ ይሻላል። ለቃታት ሄድ ነው የሚለው። እኔም እና አይክፋሽ፣ ትንስዬ የእኔ ውድ እህት፣ መክፋት ምንድን ነው መከፋት የለብሽም ማለት ነው። የእኔ ውድ በጣም የምር የምናከብራቸው ሰዎች ናቸው ማለት ነው። እና በጣም ተምሳሌ የፍቅር ተምሳሌ ናቸው። እነሱ በጣም ብዙ ነገር ብዙ ነገር ያዩ ብዙ ፈተና ያዩ ልጆች ናቸው። በዚህ መልኩ ደግሞ እንደዚህ መሆን የለባቸውም። በማይሆን ነገር እንደዚህ መቀለድ ምናምን ጥሩ አይደለም። ያሁ ንጹህ ናቸው የምንላቸው እነሱ ናቸው ማለት ነው። ከዩቱበር ፍቅረኛዎች እነሱ በጣም ታማኝ ናቸው። አብዛኞቻቸው ጥሩ ጥሩ ቢኖሩም አሉ ደግሞ በተለይ ያሉ ታዋቂ የሆኑት እነሱ የውሸት ዝምብሎ ግን፣ እነዚህ በእውነት በጣም ወዳቸው የማከብራቸው የክበር ናቸው። እንደ ፈጣሪ አይለያቸው። በጣም ነው ደስ የሚሉ እኔ ማለት ነው። በጣም ከምላችሁ በላይ በጣም ደስ ይለኛል። በቃ እውነተኛ ፍቅር ያለው እዚህ ቤት ነው። በቃ ቤታቸው በጣም ነው ደስ የሚለው እና በፍቅር የተሞላ ነው ማለት ነው። ይህን ደስታችሁ ደግሞ ማጣጣም ነው እንጂ ያለ ያለ መለያየት የለባችሁ ምንም ክፍተታ አትፍጠሩ። አብሮ ብትሰሩ አብሮ ስትመጡ ደስ የሚልባችሁ ብቻ ለብቻ ተነጣጥሉ ማለት እረ በጣም ገባን ነው የማይሆን ነገር ነው ማለት ነው። አላዘርም በጣም ተቆጥቷል። ያው እንደምን ለምን እንደዚህ ሆነች? ለምንድነው የተከፋችብኝ? መሄድ እንዲ ያስቆጣል? እንዴም እኔኮ ብሄድ ለስራ ለሰራ ነው ለኔም ለሷል የሚጠቅም ነገር ነው እንጂ እኔ ሌላ ነገር ምሰራ ነገር የለም ብሎ እሱም ተናገረ። እሱም በቃ ይሄ እኮ የሚያስመስለው እኔና አንቺ መለያየት ወይም በቃ እኔ አልፈልገም እንደማለት ነገር ነው ብላው፣ መልስም ባሰጠውም እንደዛ ነገር ነው የሚያስመለክትብሽ እያላት ነበር። እሷም ብትወደውም ያው በቃ ችግር የለም ሄድ፣ በቃ በቃ፣ ጸሎት እናደርግልሃለን ምናምን እያለችው፣ እሷም እያበረታታችው ነበር። ያው ዝም ብላም እሷም በቃ በሆዳም ቢከፋትም እንደዛ እያለችው ነበር። እሱም በቃ አውቆባት እንደዚህ አይደለችም በፊት እኔ የማውቃት ማማዬ እንደዚህ አይደለችም ብሎ ስም በጣም ተሰምቶታል። አይዞህ ያጋጥማል ወንድሜ ይሄም እሷም ታንተ መለየት ስላልፈለገች ነው እንጂ ያው አንተም ለስራ አይደል የምትሄደው፣ የችግር የለውም ካንተ መለየት ስለከበዳት ነው ማለት ነው ወንድሜ። እና ተራርቆ መኖር ጥሩ አይደለም። አብሮ ስትመጥ ነው ደስ የሚልባችሁ እናንተ ማለት ነው። እና ትንሱዬ አይዞች ይመስለኛል። ወይ ፍራንክ ላይ ያረግሽ ይሆናል ወይም እንትን ወይም እውነቱ ይሆናል አይታወቅም። ስለዚህ እራስሽን አረጋጊ። እንደዚህ ነው ማለት ነው። ዛሬ ብዱዬ በዚህ መልኩ መጥ ይችላል ማለት ነው። ልሁዶቼ ለቤቴ አዲስ የሆናችሁ እንዲሁም ሼር፣ ላይክ፣ ሰብስክራብ እያረጋችሁ ገባበሉ። አዳዲስ መረጃዎች ይችላል አላችሁ መጣ አለው። እንደዚህ አንድ እንደምላችሁ ተስፋ አረጋለሁ ውዶቼ። እና ለቤት አዲስ ሆናችሁ ስክራብ እያረጋችሁ ገባ ገባ ባሉ ማለት ነኝ፣ ወጪ ወዳችኋለሁ ማለት ነው። እና ያው ተወዳጆቹ ዛሬ ብቅ ብለዋል ማለት ነው። በጣም ምን ወዳችሁ የምናከብራቸው የምንሳሳላችሁ ማለት ነው። ዛሬ በዚህ መልኩ መተር ያው ደስተኛ ቢደበሩም ያው አንዴ ፈገግ ይላሉ። ነገ ያው ነገ እንመጣለን ብሎ በተስፋ እንጠብቃቸዋለን ማለት ነው። የኔ ምርጦች፣ ኔ እንቆች ማለት ነው። የምንወደችም ነገሮች መልከ መልከም ነገ እንደዚህ ንጹሕ ነገር ስትሰሩ በጣም ነው ደስ የሚልባችሁ ማለት ነው። እና እንደዚህ አያምርባችሁም፣ እንደዚህ ስትገፉ አያምርባችሁም። በቃ በፍቅር ስትመጡ ነው እናንተ የሚያምርባችሁ ማለት ነው። በጉጉት ነበር የጠበቁት። ጠብቁ ማታ ሲሉ በቃ በጉጉት ነበር እነርሱን ለማየት በጉጉት ነበር የምጠብቁ ማለት ነው። ግን በቃ በዚህ መልኩ እንትን ሲሉ በጣም በጣም ነው ያሳዘኑ ማለት ነው። እና አንዳንዴ ያጋጥማል ማለት ነው። እንደዚህ ቢሆንም ያጋጥማል ያው አንተም ከሰው መለየት የለብህም። አብሮም በአንጣት አብሮ መስራት ነው ያለባችሁ ማለት ነው። እንደዚህ መከፋፈት ምናምን ክፍተት ምናምን አትፍጠሩ። ደስ አይልም ማለት ነው ውዶቼ። እና እናበረታቸው፣ ጥሩ ጥሩ ሰው ናቸው። እናበረታቸው ማለት ነው። ቤተሰብ እነሱን የምትወዱ ደግሞ እኔንም እያበረታችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው የኔዎቹ። በጣም ነው የማከብራችሁ ማለት ነው የኔዎቹ። እና የዛሬ ይህን ይመስላል ማለት ነው ውዶቼ። በጣም ነው ተወዳቸው፣ ተወዳጆቹ የፍቅር ትምሳሌቶች ማለት ነው ተወዳጆቹ። ብዬ ተስፋ አረጋለሁ ውዶች።